ኦሪት ዘፍጥረት ምዕራፍ 49 ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልንም አድምጡ። ሮቤል፣ አንተ በኩር ልጄና ኃይሌ፣ የጉብዝናዬ መጀመሪያ ነህ፣ የክብር አለቃና የኃይል አለቃ እንደ ውሃ የምትዋልልነት አለቅነት ላንተ አይሁን፣ ወደ አባት መኝታ ወጥተሃልና አረከስኸውም፣ ወደ አልጋዬም ወጣ። ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና፣ ቁጣቸው እርጉም ይሁን ጽኑ ነበር እና ቁርፍታቸውም ብርቱ ነበርና፣ በያዕቆብ ከፋፍላቸዋለሁ በእስራኤልም እበታትናቸዋለሁ። ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደስ ላይ ነው። የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ካደንህ ወጣ፣ እንደ አንበሳ ሸመቀ፣ እንደ ሴት አንበሳም አደባ። ያስነሳውስ ዘንድ ማን ይችላል? በትረ መንግስት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጫውም በወይን ግንድ ያስራል። የሐያይቱንም ግልገል በወይን አረግ፣ ልብሱም በወይን ያጥባል፣ መጎናጸፊያውንም በወይን ደም፣ ዐይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል። ዛብሎን በባሕር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል። ዳርቻውም እስከ ሲዶና ድረስ ነው። ኢሳኮር አጥንተ ብርቱ አህያ ነው፣ በበጎች ጉረኖ መካከል ያርፋል። እረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን፣ ትከሻውን ለመሸከም ዝቅ አደረገ፣ በስራም ገበሬ ሆነ። ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ። ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ ፈረሱን ከሰኮናው ይነክሳል፣ ፈረሰኛም ወደ ኋላ ይወድቃል። እግዚአብሔር ሆይ፣ መድኃኒትህን እጠብቃለሁ። ጋድን ዘማቾች ይዘምቱበታል እርሱ ግን ተከታትሎ ይዘምትባቸዋል። የአሴር እንጀራው ወፍራም ነው፣ ለነገሥታቱም ደስ የሚያሰኝ መብልን ይሰጣል። ንፍታሌም የተፈታ ሚዳቋ ነው፣ መልካም ቃልን ይሰጣል። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎቹ በቅጥር ላይ ያድጋሉ። ቀስተኛዎች አስቸገሩት፣ ነደፉትም፣ ተቃወሙትም። ነገር ግን ቀስቱን እንደ ጸና ቀረ። የእጆቹን ክንድ በያዕቆብ አምላክ እጅ በረታ፣ በዚያም በጠባቂው በእስራኤል አምድ፣ በአባተ አምላክ እርሱም የሚረዳ ሁሉም በሚችል አምላክ እርሱም የሚባርክህ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማኅፀን በረከት። የአባት በረከቶች ጽኖዋን ከሆኑ ከተራራዎች በረከቶች ይልቅ ሀያላን ናቸው። ዘላለማውያን ከሆኑ ከኮረብታዎችም በረከቶች ይልቅ ሀያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ። ብንያም ነጣቂ ተኩላ ነው። የበዘበዘውን በጧት ይበላል፣ የማረከውንም በማታ ይካፈላል። እነዚህም ሁሉ አስራ ሁለቱ የእስራኤል ነገዶች ናቸው። አባታቸው የነገራቸው ይህ ነው። ባረካቸውም እያንዳንዳቸውን እንደ በረከታቸው ባረካቸው። እንዲህ ብሎም አዘዛቸው እኔ ወደ ወገኖች ይሰበሰባለሁ። በኬጥያዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷም በከናን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከቄጥያዊ ከኤፍሬም ከእርሻው ጋር የገዛት ባለድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ። ከዚያም እኔ ሊያን ቀበርኋት። እርሻውና በእርሷ ላይ ያለችው ዋሻ ከቄጢ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ።